እሺ እስኪ፣ ምን አይነት ልጅ ነው ያላችሁ? እንዴት ነው ከሌላው ከሚሰማው ልጅ በተሻለ እንክብካቤ የምታደርጉለት? የእኔ ደግሞ አንድ አይደለም፣ ሄቴ ልጆች ናቸው። ሁለቱ ናቸው፣ ታናሽና ታላቅ ናቸው፣ ሴቶች ናቸው። ዋናው ነገር ከክፍለ ሀገር ከቤተሰብ ለይቼ ነው ያመጣኋቸው። እዛ ትምህርት ቤት ስለሌለ እዚህ ለማስተማር ነው ያመጣኋቸው። እና በጣም ይከብዳል ከቤተሰብ ለይተሽ እዚህ አምጥተሽ ማስተማር፣ እዚህ ደግሞ ያለው የትምህርት ቤቱ ርቀት ከእህቶቻቸውና ከወንድሞቻቸው ተለይተው እኔ ጋር መጠው ሲማሩ በጣም ከባድ ነው ለእኔ በጣም ከባድ ነው እምልሽ አይደሉም። አንደኛዋ አስራ አራት ናት፣ የአራተኛ ክፍል በትምህርት ቤት እጦት ምክንያት ነው እስካሁን ዘግይታ ነው እኔ እዚህ አምጥቼ ማስተማር። አንደኛዋ ሰባት ዓመቷ ነው፣ ኬጂ ነው ዘንድሮ ነው ያመጣዋት። ትምህርት ቤት እዛ ስለሌለ ነው እኔ ያመጣኋት። መማር አለባቸው፣ እንዴት ይቀመጣሉ ብዬ ነው እዚህ ያመጣቸው። ይሄ ብቻ ሳይሆን የወላጆች ራሱ በጣም ከባድ ነው ያሉበት። ሁለት ልጆችሽ ናጠሽ እዚህ ልክሽ ብቻ መግለጽ ይከብድሻለስ እንደ ሰውኛ በቦታው ስቶኝ ነው የሚታወቀው እና ምንሽ በጣም ከባድ ነው ለመግለጽ። ከኖርማል ተማሪዎች ጋር ላልሽው አይገናኝም። ያው ከሌሎች ጋር ላይ ሊሆን ይችላል እንጂ ምክንያቱም እነዚህ ብዙ ነገር አይረዱሽም እኔ አሁን ለምሳሌ ቋንቋውን አላቅ ለማስተማር ብዬ ስለመጣው በቋንቋው ስለማንግባባው በጣም ችግር ነው ያ ስለሆነ እኔም አልረዳቸውም እና አንዳንዴ በተለይ ትንሿ ስታለቅስ በቃ ግራ ይገባኛል ካለ መረዳቴ የተነሳ ምን ነው ብዬ ሁሉ አምላኬን የማማረርበት ጊዜ አለ ለምን በአንድ ቤ በቃ ሁለት የሰጠን ብዬ እና ትንሽም እኔ ታላቅ አንድ ልጅ ነው ያለችኝ እሷ ስለምትችል በእሷ ምክንያት ትንሽ እንረዳዳለን እንጂ በጣም ከባድ ነው። እዚህ ደግሞ ከፈረንሳይ ነው ወደ ቦሌ ያመጣን የምናስተምር። የትምህርት ቤቱ ርቀት አለ፣ በባስ ነው የምንሄደው፣ ስንሄድ ስንመጣ ያለውን ነገር ትምህርት ቤቱ ደህና ቢሆንም ይከብዳል። ግን ማወቅ ስላለባቸው ብዬ ሁሉን ነገር ስራዬን ሁሉ ትቼ እነሱ ፊደል እንኳን መቁጠር አለባቸው ብዬ ነው ያመጣኋቸው። ያው አንድ ልጅ ናት ያለች፣ የመጀመሪያ ልጄ ናት። ስምንት ዓመቷ ነው አሁን፣ ቦሌ ነው የምትማረው፣ ሁለተኛ ክፍል ደርሳለች። በእርግጥ እሷ እንዳለችው በጣም ብዙ መስዋዕት ከፍለን ነው የምናስተምረው። አሁን ኖርማል ብዬ በፊት ኖርማል አትበሉ መስማት ከሚችል ልጅ ጋር እኩል ስታወዳድር በጣም ከባድ ነው ማሳደጉ ማለት ነው። አሁን ትልቁ ችግር የሚሆንብን ትምህርት ቤት ነው። ከዛ ቀጥሎ ደግሞ ቋንቋ ከሰው ጋር ለመግባባታቸው ጎረቤት፣ በቃ የራሳቸውን ቋንቋ ፈጥራ ነው አሁን የምታስረዳቸው ማለት ነው። አሁን የተወሰነ ትንሽ እችላለሁ፣ ለወላጆች ቋንቋ ያስተምሩናል። በሳምንት አንድ ቀን ሲመቸኝ እማራለሁ እና ከኔ ጋር ነው ትንሽ በቃ ተግባብታ የምትኖረው። ከሌላም ሰው ትግባባለች በራሷ ቋንቋ ፈጥራ። ከዛ ያለፈ መግባባት ካልቻሉ ደግሞ እኔ እንዳስተርጓሚ ሆኜ ነው ማሳድጋት። እና መስማት ከሚችለው ጋር ስታወዳድር በጣም ከባድ ነው፣ ግን የባሰም ስላለ ደግሞ አመሰግናለሁ። ግን ከነዛ ከመስማት ከሚችሉት ልጆች ጋር ስታወዳድር ትልቁ ችግር አሁን ትምህርት ቤት ነው። እሷ እንዳለችው የኔም ልጅ የምትማረው አልፋ ነው ቀበና ወደ አራት ኪሎ ነው። አንስቼ እኔም እንደዚሁ በባስጠዋትና ማታ እያመላለስኩ ነው ማስተምራት። በቃ ከአቅም በላይ ነው፣ ግን ግዴታ ቤት መቀመጥ ስለሌለባት ትምህርት ቤት ትማራለች። የእኔ ልጅ እንደሁም ከነሱ ከእሷ ልጆች አንጻር የእኔ ልጅ እድለኛ ናት። የእኔ ልጅ ስትገባ ሶስት አመት ከአስር ወሯ ላይ ነው ያስገባዋት ማህበሩ እዚህ ወደ አፍንጮ በር ኬጂ ያስገባሁት ሶስት አመት ከአስር ወሯ ላይ ነው። አሁን ስምንት አመቷ ነው ሁለተኛ ክፍል ደርሳለች። የነገን እግዚአብሔር ያውቅ። በትምህርቷስ ያላት ውጤት ምን ይመስላል? ያው ቀደም ሲል እንደነገርሽን እንግዲህ ከእሷ ልጆች ቢያንስ የትምህርት እድሉን ቶሎ ከማግኘት አንጻር ይህ ልጅ የተሻለ እድል አግኝታለች አልሽኝ እና ሄዶ የትምህርት አቀባበሏስ ምን ይመስላል? ክትትል የምታረጊበት መንገድ ያንቺ የወላጇ ኃላፊነት ምንድን ነው? እንዲሁም ደግሞ ልጅቷስ ስ በትምህርቱ ያላት ሁኔታ ምን ይመስላል? ውጤቷ ጥሩ ነው። አሁን እንደውም እየቀነሰች መጣች። ኬጂ ላይ ያለች እንዲሁም የተሻለች ነበረች። ኬጂ ላይ ያው ቀላል ነው። በዛ ላይ ዛ ቁጥር ትንሽ ናቸው ተማሪዎቹ። እዚህ ጋር ትንሽ ይከብዳል። ከዛ ደግሞ መጽሐፉም አሁን መስማት የሚችሉት የሚማሩት ልጆች ጋር ነው መጽሐፍ፣ አንድ አይነት መጽሐፍ ነው የሚያስተምሯቸው። አሁን እኔ ወላጅ ተብዬ እጠራለሁ። አስረጃት ነው የሚባለው። ግን ቋንቋ ይቸግረኛል። አሁን ቋንቋ እማራለሁ ስልሽ የተወሰነ ቋንቋ እንዲህ ቤት ለመግባባት እንጂ መጽሐፍ አንብቤ ይሄ ማለት ይህ ማለት ነው ብዬ ለማስረዳት ይከብደኛል እና ትንሽ ከባድ ነው። አሁን ላይ ትንሽ ትሻላለችም አለልም። በቃ ትምህርቷ መሀል ላይ ናት። ምክንያቱም ሊረዳት የሚችል ሰው የለም። እኔ ነኝ። እኔም ያው ከሩጫ ነው። ህይወት ከባድ ናት። ሮጣለሁ፣ ስራ ሰራለሁ ማታ ገብቼ ከባድ ነው። ለማስጠናት አንደኛ እውቀቱም የለኝም፣ ሁለተኛ እውቀቱም ቢኖረኝ ቁጭ ብለሽ አንብቢና ይሄ ነው ብዬ ለማስረዳት መስማት ከሚችለው ልጅ አንጻር ስታይ ከባድ ነው። የአራተኛ ክፍል ተማሪ ነኝ በክፍል ውስጥ አስራ ሁለት ሁነን ነው የምንማረው ትምህርት በጣም ቆንጆ ነው ሚኒሊክ ነበርኩ ከዚህ ቀደም ብዙም አልተመቸኝም እዚህ ቦሌ መስማት የተሳናቸው ትምህርት ቤት ግን በጣም አሪፍ ነው በጣም በብዙ ውጣ ውረድ ነው ከሚኒሊክ ወደ ቦሌ ወይም አልፋ መስማት የተሳናቸው ትምህርት ቤት የመጣሁት እዚህ መምህራኖቹም ጥሩ ናቸው ትምህርቱም አሪፍ ነው በጣም ተመችቶኛል በጣም ቆንጆ ነው እናትና አባቴን በጣም እወዳለሁ። መምህራኖቼንም እወዳለሁ። ደግሞም ጎበዝ ተማሪ ነኝ። የቤት ስራ ሲኖረኝ እህቴ ታግዘኛለች። በጣም ነው የማመሰግነው። ልጆች ውስጥ ከእድሜ ኩዮቻቸው ጋርስ ያላቸው ግንኙነት ምን ይመስላል? አሁን በህፃናት እድሜ ሁሉም ሰው ወጥቶ የሚጫወትበት ኳስም ምንም ሁሉንም የሚረብሽሽ ልጅ ብቻ አላደለ። ሁልጊዜ የሚጠበቀው ልጆች ያሉበት እድሜ ላይ ባለ እነዚህ ልጆች ጋስ መስማት የተሳናቸውስ ልጆች እናንተ ወላጆች ስለሆናችሁ ከሌለው በጣም በተሻለ በእናንተ ጫማ ስር ሆኖ የሚረዳው ሰው የለም አይደል እንዴ? የእናንተን ያክል የሚሆን የሚያውቃቸው የለም። እና ያን ነገር ያደርጋሉ ወይ? ልክ እኩዮቻቸው የሚያደርጓቸውን ድርጊቶች ካለመስማታቸው የተነሳ የሚጎላቸው ነገር አለ? የምታዩት ነገር ልጆች ላይ ስለመጫወት እነዛኞቹ ልጆች የእድሜ እኩዮቻቸው ሳያስቸግሯቸውን ከማይሰማ ልጅ ጋር አለጫወት ምን አይነት ነገር ይኖራል? በጣም አመሰግናለሁ። ከባድ ነው ለጠየቅሽኝ ጥያቄ። ማለት አሁን ለመጫወት ይፈልጋሉ። በተለይ ትንሿ መጫወት ትፈልጋለች፣ ግን ስትወጣ አንዳንዶች አናጫውትሽም ይሏታል። በምልክ በእጃቸው እንደዚህ ሲሏት አልቅሳ ነው የምትመጣው። ትመጣና ከትልቁ ጋር ስታወራት በቃ ቁጭ በይ ቁጭ በይ ትላታለች። እና ምልሽ ከሌላ ከኖርማሎች ጋር በታሪክ አይሆንም። በጨዋታ በኩል በጣም ከባድ ነው፣ ብዙም አይቀበሉሽም። አሁን እኔ ባለሁበት አካባቢ ደግሞ እንደዚህ አይነት ነገር ልጅ ታይቶ ስለማይታወቅም ብዙም የሚያቀርብም የለም እና ትንሿ ናት የምትወጣም። እሷም ተመልሳ አልቅሳ ገብታ ከእህቷ ጋ ነው የምታወራው። ያው እህቷም ስላለች ከእሷ ጋ ነው። ትልቋ ስለምታቅ ሲጀመርም አትወጣም። ትምህርት ቤት ነው እዚሁ ከጓደኞቿ ጋር እንጂ ይሄ መጫወቱ ነገር የለም፣ በቃ እዚሁ ከቤተሰብ ጋር ነው የምታጫወትም። ግፋ ቢል ወይ ቴሌቪዥን ነው እንጂ ሌላው አይታሰብም። ምልሽ በጣም ከባድ ነው። እና እኔም አሁን እንድትወጣም አልፈልግም። ለምን ወጣ የሆነ ነገር ተናግረዋት አልቅሳ እንድትገባብኝ አልፈልግም። የቤተሰብ እጦት አለ። ግን ታለቅስና ቴጂ ምናምን ብዬ ስላት አይ መማር እፈልጋለሁ ትለኛለች። እንደዛ ስትለኝ ደግሞ ታጽናናሻለች። ልጅ ትንሿ በጣም ከባድ ናት የምትናገረው። ከወላጆቻቸው ጋርስ ማለት አሁን ወላጆች ክፍለ ሀገር ነው ያሉት። የትምህርት እድል ምቹ ስላልሆነ ነው ወደ አዲስ አበባ አንቺ ጋር የመጡትና አሁን ያላቸውስ ግንኙነት ናፍቆቱ ምኑ አትቸገርም? በተጨማሪ አንደኛ መስማት መሳናቸው በራሱ በቋንቋ ለመግባባት አለ በጣም ሰፊ ክፍተቶች አሉ። ምን እንደሚሰማቸው አታውቁም። ግን ተጨማሪ ደግሞ ናፍቆት ሲሆን በዚህ እድሜ ያው ልጅ ቢቻል ቢቻል ከወላጆቹ ጋር እንዲያድግ ነው የሚመከረው። ካልተቻለ ነው የተሻለውን አማራጭ የሚወሰደው እና ያለውስ ልዩነት ተጨማሪ ነገር እናንተ ላይ አልፈጠረም? አለ በጣም ምልሽ አሁን ልዩነቱማ በጣም አለ። በጣም ከባድ ነው። ከእናት ከአባትሽ፣ ከእህቶችሽ፣ ከወንድሞች ሌሎች ወንድሞና እህቶች አሏቸው። እነሱ ኖርማል ናቸው። እና አንዳንዴ በስልክ ስንደውል ስምታይና በምታይበት ሰዓት ፊቷን ዞራ ነው ትታኝ የምትሄደው። ምክንያቱም እኔ እያወራኋት ነው፣ እሷ ግን ማውራት አትችልም። ቤተሰብ መሆኑ ስለምታውቅ ልቧ ይሰበራል ግን እንዲሁ እኔ በማየት ነው እንትን ምልሽ የምነግርሽ እንጂ ከባድ ነው ያንቺን ጥንካሬ በጣም ያሳያል ሁለት ልጆች ከክፍለ ሀገር አምጥቶ በዚህ በአዲስ አበባ ያለው የኑሮ ውድነት ይኖራል የራስ ልጅ ይኖራል ከዛ ጨምሮ የቤት ኪራይ ይኖራል ወጪ የማይሞላበት ሁኔታ ነው ያለው በእንደዚህ አይነት የተጣበበ ኑሮ ውስጥም ሆኖ ተጨማሪ ሁለት መስማት የተሳናቸው አካል ጉዳተኛ የሆኑ ልጆችን ጨምሮ ማሳደግ በራሱ በጣም ትልቅ ጸጋ ነው ግን ምልሽ ይህን ላደረግበት የቻልኩበት ምክንያት ደግሞ ቤተሰብ ማለት እኔ እንደማውቀው የቤተሰቡ ታላቅ እኔ ነኝ፣ የእኔ ታናሽ ታናሽ ናት። ተከባብረንም ሲያሳድጉንም በፍቅር ነው ያሳደጉን እና እሷ ይሄ ልጆች ሲከሰቱባት እንደውም አሁን ካመጣኋቸው በኋላ ይሻለኝ እንጂ በጣም ነበረ የተሰማኝ። ምክንያቱ ይህን ያህል እንደዚህም የሚገባትም አልነበረም። ግን እግዚአብሔር ይመስገን ብለን ትተነዋል እና ይሄ ምንም ማለት አይደለም። ካሰብሽበት ቀላል ነው። ቤት ክራውም ደግሞ እግዚአብሔር ይመስገን የቀበሌ ቤት ነው ያለኝ። ትራንስፖርትም ያው ባስ ስላለ እናመጣለን። ካሰብሽበት ሁሉን ነገር ታደርጊያለሽ። ለዛውም ለእነሱ አይደለም ይሄ ሌላ መስዋዕት ታረጊ እነሱ ካወቁ ደና ከሆኑ እኔ ማመላለሱ ምልሽ ችግር የለብኝም። ግን መራቁም ቢሆን ምንም ቢሆን ይችለናል ያው ማወቅ ስላለባቸው ልጆቹ ይለወጡልኝ እንጂ ምንም በዚህ በኩል ለቤተሰብሽ ሆነ ለነሱ መስዋዕት ብታረጊ ምንም ማለት አይደለም። ሌላውን ከኋላ ታገኘዋል። ሳታረጊ ቢቀሪ ሳይማሩ ቢቀሩ ግን ይቆጭሻል፣ ለዛውም ለነሱ። ሌሎቹ ዘግተው መማር ይችላሉ። አሁንም ስለዘገዩ እነሱ ትልቋ ስለዘገየች ጫና አለባት በትምህርት ቤቱ፣ ምክንያቱም ወደኋላ ስለቀረች ስለተቋረጠ ምንም ስላለ ያላት የትምህርቷ ነገር ትንሽ እንትን እያለች ነው። ይሁንም ከመምራኖች ጋር እያወራን ነው። እግዚአብሔር ይመስገን ትምህርት ቤቱም ደና ነው። እናወራለን እንጂ ከባድ ነው። ግድ ነው፣ መስዋዕትነት ለቤተሰብሽ ማድረግ ያለብሽ ነገር ነው። ለእነሱ ደግሞ ብታረጊ በእግዚአብሔርም ደግሞ ታገኘዋለሽ። ለራሴም ነው። ለቤተሰብ መስዋዕት ማድረግ ምንም ማለት አይደለም። እንደኔ ያለችኝ የኔ ደግሞ አንድ ልጅ ብቻ ናት፣ ትልቅ ናት እሷ። ስለዚህ ምንም አይከብድም ካሰብሽበት፣ እንደኔ አይከብድም። ግድ ነው ማድረግ አለብሽ፣ ነው። እሺ እስቲ ወደ አንቺ ደግሞ ልምጣ። ስምንት ዓመቷ ናት ብለሽኝ፣ ያላደል ወንድም ነው እህት ነው ያላት የሚሰማ? ኦኬ። እስቲ መጀመሪያውን ልክ የመጀመሪያ ልሽንሽ ናት መስማት የተሳናት ስትወልጂ፣ በምን አወሽ አለመስማቷን፣ በምን አወሽ? አለመስማቷ መጀመሪያ እኔ ልክ ሐኪም ቤት እንዳል እንደ ወልጃት ጠዋት ወደ ቤት ውጪ ስባል ኬዝ እንዳላት የተረዳሁት ሪፈር ተጻፈልኝ ምን እንትን የካቲት ከዛ ዛ እንደገባው በእንደዚህ እንደዚህ ነው የተወለደችው አለኝ። አው እየሰማው ነበር ምጥ ላይ ሆኜ ተጎትታለች። አው እንደዚህ ታደለ ማታ ብታመጧት ኖሮ ወዲያው ቶኩስ እንደነበር ይስተካከልንብ እንግዲህ እኔ ምንም ያወቅሁት ነገር የለም ብዬ አስረዳሁት፣ እዛ የነበረውን ነገር ከዛ ብዙ እዛው ቀኑ ሙሉ በቃ ራስነቴን ሁሉ ላረስ ሶስት ቀን ምናምን ነው እዛ ካቲት የቆየሁት፣ እና የአያም ኬስ ስለነበረ በቃ ራሴ በቃ በአምስት ቀኗ ነው አይኗ እንደዚህ ወደ አንዱ ዞር ብሏል። ምን ሄድኩኝ ሙሉ እስከ አራት አመት ድረስ ሐኪም ቤት ነው የኖርኩት። በቃ አንዱ ሲባል አንዱ አንዱ ሲባል እቤት ውስጥ ያው ይከሰታል ብዬ አንድ ምኒልክ ደግሞ እንደዚህ ብለውኛል፣ የሕፃናት ስፔሻሊስቶች፣ ላትናገር፣ ላትሰማ፣ ላታይ ሙሉ ይሄ ፊቷ ላይሰራ ይችላል ብለውኛል። እንደዛ ስላሉኝ በቃ እኔም እየተጠራጠርኩ ነበር። ታላቅ እህት አለችኝና ስድስት ወሯ ላይ ይሄ ሚንኮሻኮሽ መጫወቻ እንደዚህ ሳንኮሻኩሽላት ምንም ነገር አሰማም። ያ ሊጠራጠረች ያልኩት መጀመሪያ ሐኪሟ እንዲህ ብላኝ ነበረ። ሙሉ ይሄ ፊቷ ላይ ሰራ ይችላል ላታይም ላትሄድም፣ በቃ እንደዚህ ነርቭ የተነጋለች እንደዚህ እንደዚህ ብላ እንትን ስላለችኝ፣ ያው እኔም ጥርጣሬ ነበረኝና እየተከታተልኳት ነበር። በጣም ደግሞ የሚያሳስበኝ አይኗ ላይ ነበረ አታይም ስላለችኝ ይሄ አንድ አይኗ ወደዚህ ዞር ያለ ነው። እና አይኗ ላይ እንዲህ እያደረኩኝ አይኗ እንትን ትላለች። ከዚያ ድምጽ ደግሞ እንትን ስል ምንም ነገር በዛ በዛ ተጠራጠርኩኝ። ስድስት ወሯ ላይ ለእህቴ እንደውም እንዲህ ታላቅ እህታለች። እንደዚህ ስለ ተረበቀ አንቺ ጭንቀት ላይ ስለሆንሽ ነው ተያት እንዲህ ስለተባልሽ ነው እያለችኝ ከዛ አስሮሯ ላይ አንትን አፍንጮ በር ይሄ መስማት የተሳናቸው ማህበር ጋር ሄድኩኝና እንደዚህ እንደዚህ ስላቸው እነሱ ዝም ብለው በቼክ በመሳሪያ ሳይሆን በድምጽ እንደዚህ እንደዚህ ሲያ በቃ ትችላለች ግን አለመስማት ማለት ብዙ በቃ ማጽናኛ ሰጡኝ። ከዛ ተመልሽ ተስፋ አልቆርጡ ምኒልክ ሄድኩኝ በመሳሪያ በቃ እርግጠኛ እንዲሆን ማለት ነው። ከዛ ሲሄድ ምኒልክ ወደ ሌላ ቦታ ላኩኝ። እዛም ደግሞ ወድ አይችልም በመሳሪያ እንትን አይልም ግን ብሎ የሆነ እንዲ መቀስ እየጣለ እኔ ቼክ እንዳደረግኩት መቀስ እየጣለ አይ ሞከራትና በቃ አትሰማም አለ። በቃ የዛን ቀን ነው እንደማስ እና ቤት ውስጥም እንደነገርኩሽ ራሴም በቃ ይህ እንትን እያልኳት ነው ሙከራ እያደረኩ ነበር። ጦ አትሰማም ሲልሽ ምን ተሰማሽ? በቱ በጣም ደነገጥሽ? አዎ በጣም ደነገጥ። በቃ በጣም መቼም አድረሰውም። ከዛ ከእንትን ጀምሬ፣ ከአፍንጮ በር ጀምሬ በእግሬን ነው የመጣውት። አዝያት እያለቅስኩ ጠራራ ፀሐይ ነበር ቤት ገባውና ለአከራይ ነው ቀጥታ የነገርኳት። በቃ እንዲህ እንዲህ ብለውኝ መጣሁ አልኳት። በጣም ጥሩ ናት እሷ ደግሞ ማለት ነው። ያንን እንትን መቼም አልረሳውም በህይወቴ። ከዛን ቀን ጀምሬ እሷ በአብራት ያለቀሰች በቃ አከራይ። በቃ እንዲህ እንዲህ ነው አልኳት። በቃ እርግጠኛ ሁኜ እንዲህ እንዲህ መጣሁ በቃ አልኳት። ምንም ማለት አይደለም በቃ፣ የሆነ ይነት እሷም ልጆች አሏት። የማጽናናት ቃላት እንትን አለች። ከዛም የተወሰነ ጊዜ ድረስ በቃ ራሴ መጣም አልኩት በቃ በጣም ከዛ፣ በእምነቴም ኦርቶዶክስ እምነት ተከታይ ነኝ። ጸበል እላለሁ በቃ ብዙ ነገር። ከዛ ፀበልም ቦታ ሲሄድ አኪም ቤትም እስከ አራት ዓመቷ ብዙ ያልገባውበት ያልገባሁበት ጥቁር አንበሳ ብቲ ጳውሎስ ብት ያልሄድኩበት የለም በቃ ይስተካከላል። ይሄ በቃ ሕክምና ስህተት ነው ተብሎ ስለነበር ያው ሕክምና ያመጣውን ሕክምና ይመልሰዋል በሚል ማለት ነው። ከዛ በኋላ እየቆየው ግን ጸበልም ስወስዳት የባሰ ሳይ ከዛ ደግሞ በእግዚአብሔር ስራ መግባት ነው አልኩኝ። በቃ በራሴ ማለት ነው እግዚአብሔር ይሄ ለእሷ ብሎ ሰጥቷታልና ይሄን ቀይርልኝ እያልኩ እግዚአብሔርን እያስቸገርኩት ነው ብዬ በራሴ እውነት ማንም እንትን ሳይለኝ ቀጥ አለኩት። በቃ ማርያማዊ ታደሰ ይባላለሁ። የሶስተኛ ክፍል ተማሪ ነኝ። እናቴ ቋንቋ ስለምችል የቤት ስራ አልቸገርም፣ ታግዘኛለች ባለኝ አቅም እኔ ከሰው ልጆች ትንሽ ሆነ እንድትታይ አልፈልግም፣ እና ታገልላታለሁ። እግዚአብሔር ይመስገን እንደዚህ ደርሳለች። አሁን ከልጆቹ ጋር ለመግባባት ምልክት ቋንቋ ትችል አደ ትችላለች። ቤት ውስጥ የሚችል ሰው አለ ትንሽ ኔ ትልቋ ትችላለች። ያው በልምድ ዝም ብለሽ ትን የምትውና በቤት ውስጥ የተለመደ ነገር ብሉ፣ ጠጡ፣ ና የተለመደ እንጂ በወሬ ደረጃ የለም የሚችል ሰው የለም። እሱን ለመማር ስታዲያ የጣራችሁት ነገር አለ? እሱን ለመማር አሁን ትምህርት ቤት ቅዳሜ ፕሮግራም ጀምሮ ነበረ። የት ልጆቹ የሚማሩበት አልፋ መስማት የተሳናቸው ተጠርተን ነበር። ነገር ግን እኔ አልተመቸኝም። ለምን ብትይ ሁለቱን ደግሞ ቅዳሜ እንደገና ከፈረንሳይ ቦሌ ይዞ መጡ። መማር ከበደኝ በፊት ኬጅ ጀምሮ እዛ ስትማር በሳምንት ሀሙስ ሀሙስ ራሷ አስተማሪዋ ታስተምረን ነበር ወላጆችን ሰብስባ እና እዛም የተወሰነ ትንሽ እውቀት ከልጄ ጋር መግባባት እንድችል እዛም ይዤ ነበር። ከዛ ቀጥሎ ደግሞ መጽሐፍ አንባለው ዝም ብሎ ይሄ ዩቲዩብ ላይ ዳውልድ የተደረጉትን እና ራሷ ልጅ አሁን መጽሐፍ ማንበብ ችላለች እና እጽፍና ይህ ማለት ስራት ያን የጻፍኩትን ከገባት በቋንቋ ታሳየኛለች። ከመስማት የተሳናቸው ልጆች ካሏቸው እናቶች ወላጆች ጋራ ነው እየተጫወትን የምንገኘው። አሁን ደግሞ መስማት የተሳናቸው ልጆቹ ያሏቸው ወላጆች ምልክት ቋንቋ ባለመቻላቸው ምክንያት አንዳንድ ጊዜ ችግሩን ከፍ ያደርገዋል። ከልጆቹ ጋር የመግባባት ክህሎታቸው በጣም አናሳ ይሆናል እና ይህን ችግር ለመቅረፍ ደግሞ በዚህ አሁን ባለንበት እንደዚህ የምታዩትን ቢሮ መስማት የተሳናቸው ወላጆችን በመሰብሰብ ከየቦታው ምልክት ቋንቋ በቅዳሜና እሁድ ትምህርት በመስጠት እያበቁ የሚገኙ ግለሰቦች አሉ ከነዚህ መካከል አንዷ ትግስት አለማየሁ ናት መስማት የተሳናቸውን ማብቃት ማህበር የሚባል መስረታ እያገለገለች ነው የምትገኘው እና ቀደም ሲል እንግዲህ ስራ ላይ ነበረች እኛ በምናደርግበት ጨዋታ ላይ አሁን ደግሞ በመካከላችን ተገኝታለች ከእሷ ጋር ጥቂት ቆይታ የምናደርግ ነው የሚሆነው በድጋሚ ስለተገናኘ ደስ ብሎኛል እስቲ ትንሽ ስለ ማህበሩ ንገሪ እንግዲህ ቀደም ሲል በአንቺ ቢሮ ውስጥ በመገኘት ወላጆች ጋር እየተጫወትን ነበር። የሚገጥሙ ችግሮቻቸው ምን ይመስላሉ፣ ከሚሰማው ልጆች የተለየ ነገር አላቸው ወይ የሚለው ለሌላው ማህበረሰብ ከማስተዋወቅ አንጻርም እየተጫወትን ነበር እና ትልቁ ክፍተት ሆኖ የተገኘው እንግዲህ ምልክት ቋንቋ ባለመቻላቸው ምክንያት ከልጆቹ ጋር በጣም ሰፊ ችግር ነው የሚያጋጥማቸው። ከእሱ በተጨማሪ ደግሞ መግባባት አለመቻል የዛን ልጅ ስሜት ሁኔታ አለማወቅ በጣም አስቸጋሪና ከባድ ያደርገዋል እና ይህን ችግር ለመቅረፍ ደግሞ ወላጆችን በመሰብሰብ ምልክት ቋንቋ ስልጠናዎችን እየሰጠች ትገኛለሽ። እስቲ ስለ ማህበርሽና፣ እንዴት ነው ወላጆችን መሰበስቢያቸው? በምን መንገድ ነው ትምህርቱ ውስጥ ነው የሚሰጠው? አመሰግናለሁ። እንግዲህ የኢትዮጵያ መስማት የተሳናቸውን ማውቀት ማህበር በተለያዩ መንገድ ህጻናቶችንና ወላጆችን በአንድ ላይ በማድረግ እየሰራ የሚገኝ ድርጅት ነው። ከዚህ በፊት መስማት የተሳናቸው ህጻናቶችን ማለትም በአዲስ አበባ የሚገኙት እንሰብስበን ለማስተማር ጥረት አድርገን ነበረ። ግን ደግሞ በአሁኑ ሰዓት ያሉ ቻሌንጆች ለማስቀጠል አልቻልንም። ምክንያቱም ወላጆች ልጆቻቸውን ወደ ትምህርት ቤት ሲልኩ በቤታቸው አካባቢ ወይም ደግሞ ትንሽ እንኳን ራቅ ቢል መላክ ይችላሉ። አሁን ግን ያለው ሁኔታ በጣም ከባድ ነው። ምክንያቱም አብዛኞቹ ወላጆች ልጆቻቸው ከሩቅ ቦታ ነው የሚመጡት። ለምሳሌ አለምገና፣ አየር ጤና፣ ኮዬ ፈጬ ሩቅ ሩቅ ቦታ ነው። ምክንያቱም መስማት የተሳናቸው ልጆች ታቅዶ ታስቦ ተመሳሳይ ቦታ ላይ ስለማይወለዱ፣ ስለዚህ ያ አስቸጋሪ ሆኖ በመገኘቱ አሁን ደግሞ ያው በልማት ምክንያት ብዙ ቦታዎች እየፈረሱ ስለሆነ ከከተማ ውስጥ ራቅ ራቅ ያለ ቦታ ላይ እየሄዱ ነው፣ እና መስማት የተሳናቸው ሕጻናትን ሰብስቦ ለማስተማር ከባድ እየሆነ የመጣው ግን ደግሞ ልጆችን በተለይ ደግሞ ሲወለዱ ጀምሮ እስከ ስድስት ዓመት ድረስ ያሉትን በወላጆቻቸው በኩል መድረስ እንችላለን በሚል ወላጆችን በመሰብሰብ የምልክት ቋንቋ ስልጠናዎችን መስጠት ጀምረናል። ወላጆች የመጀመሪያ ለልጆቻቸው ቅርብ የሆኑ ሰዎች ናቸው። ልጆች መስማት የተሳናቸው ሆነው ሲወለዱ ወላጆች ዝግጁ አይሆኑም። ምክንያቱም ልጆቻቸው ሲወለዱ ደፍ መሆናቸውን እንኳን አያውቁም። አንዳንድ ጊዜም አንድ ዓመት ሁለት ዓመት እስኪሆኑ ድረስ ይጠብቃሉ። ምክንያቱም ዘግይቶ መስማት ይችላል፣ ዘግይቶ አፍ ይፈታል የሚል እሳቤ ስላላቸው ልጆቻቸውን ትኩረት ሳይሰጡ በዛ ምክንያት ብቻ እንኳን በብዙ ነገር ላይ ይዘገያሉ። ስለዚህ ቀዳሚ አድርገን ወላጆችን ይዘን ብንሰራ ግን ወላጆችን የምልክት ቋንቋ ብናስተምር ልጆቻቸውን እነሱን በማገዝ በቤት ውስጥ ምን ይፈልጋሉ ልጆቻቸው ስሜታቸውን፣ ፍላጎታቸውን ምን ማድረግ እንደሚፈልጉ መጠየቅና መግባባት እንዲችሉ ወላጆች የምልክት ቋንቋ መማር አለባቸው በሚል ቅዳሜና እሁድ የምልክት ቋንቋ ስልጠና እነሱ በሚመቻቸው ሰዓት አድርገን ለመስጠት ቀይሰን የምልክት ቋንቋ ስልጠናውን ጀምረነዋል። ግን አሁንም ቢሆን ወላጆች በዛ ሰዓት ተገኝተው በትክክል ትምህርቱ ለማግኘት አንዳንድ ጊዜ ችግሮች አሉ እኛም ደግሞ እነዛ በመረዳት ግን ማስቀጠል አለብን ወላጆች የምልክት ቋንቋ ተምረው ከልጆቻቸው ጋር መግባባት ከቻሉ የልጆቻቸውን ፍላጎት ያውቃሉ ልጆቻቸውን ትምህርት ቤት እስከሚሄዱ ድረስ ማገዝ ይችላሉ ማለት ነው እናቶች ብቻ አይደሉም አባቶችም ጭምር ሁሉም የምልክት ቋንቋ የመማር ኃላፊነት አለባቸው ኃላፊነት ብቻ ሳይሆን ግዴታ ነው። ምክንያቱም ኮሚኒኬሽን ከሌለ፣ ምልክት ቋንቋ ከሌለ ልጆቻቸውን በሚያሳድጉበት ጊዜ ከዛም በኋላ ካደጉ በኋላ እራሱ በጣም የሚቆጭ እና የሚጸጽት እንዲሁም ደግሞ ልጆቻቸውን ምንም ነገር ሳይደረግላቸው ወይም ደግሞ ወደ ስራው አለም እንኳን ሳይገቡ ብዙም ያልፉበት ጊዜ አለ እና ያንን ለማሻሻል እንግዲህ በጋራ ከወላጆች ጋር አሁን ቅድም እንዳየሸው እነዚህ ወላጆች መስማት የተሳናቸው ልጆች አሏቸው። ብዙ ሰው ደግሞ መስማት የተሳነው ልጅ ሲሆን ቀላል አድርጎ ነው የሚመለከተው። ከሌሎች አካል ጉዳተኞች የተሻለ ነው፣ መስማት መሳን ይሻላል ብለው ያስባሉ። ግን ያ የተሳሳተ አመለካከት ነው። ምክንያቱም ቋንቋ ከሌለ አይምሮ ራሱ አይዳብርም። አይምሮ ቋንቋ ከሌለው ካልተሰጠው ብዙ ነገር አያውቅም። ባለማወቅ ደግሞ እነዚህ ልጆች ብዙ ነገር ያጣሉ። ስለዚህ የምልክት ቋንቋ በጣም በጣም አስፈላጊ ነው። መስማት የተሳናቸው ከሌሎቹ ጉዳት ተመሳሳይ የእነሱ ጉዳት እንዳውም ከፍ ያለ ነው ብዬ ነውን የማምነው፣ ምክንያቱም ውስጣቸውን አለማውራት መናገር አለመቻል መስማት አለመቻል እነዚህ ሁለቱ በራሳቸው ብቻ በቂ የሆኑ ችግሮች ናቸውና። እንግዲህ የእኛ ድርጅት በተቻለ አቅም ምልክት ቋንቋን ለወላጆች በመስጠት ከልጆቻቸው ጋር በቀላሉ መግባባት እንዲችሉ፣ ልጆቻቸው የሚያስፈልጋቸውን ነገር ማቴሪያሎች ማቅረብ እንዲችሉ ጥረት እያደረግን ነው። በዚህ ይሄ አሁን በዓሉን ያከበርንበት ያለው ቢሮ በበጎ ፈቃድ የሚሰሩ ሌሎች ተጨማሪ ሰዎች አሉ። እዚህ ቢሮ ውስጥ ወደ አራት የሚሆኑ በጎ ፈቃደኞች አሉ እና በዛ ምክንያት ነው ይህንን ቢሮ ያገኘ ነው። ይህ ቢሮ በነፃ ነው። ቅዳሜና አሁድ የምልክት ቋንቋ ስልጠና ስንሰጥ እንድንጠቀምበት ፈቅደዋል። እና እንደምታዩ ንጹህ ነው። ቆንጆ ቦታ ነው ምልክት ቋንቋ ለማስተማር ብራይት ነው፣ ምቹ ነው። እና በዚህ አጋጣሚ እነዚህ በበጎ ፈቃድ አብሮ የሚሰሩትን ሰዎች ናይ ቦታ ይሰጡን ማመስገን እፈልጋለሁ። ሁላችሁንም እንግዲህ እዚህ ስለተገናኘን እንዲሁም ደግሞ ስላገናኝሽንም በጣም ነው የማመሰግነው። መስማት የተሳናቸው ልጆች ያሏቸው ወላጆች ናችሁ። ለሌላው ለሚሰማው ሰው፣ ለሌላው ማህበረሰብ እንዳጠቃላይ መስማት የተሳነው ልጅ ምን አይነት እንደሆነ የሚያጋጥሙ ችግሮች ምን እንደሆኑ፣ ትምህርት ቤቶች በተለይ በጣም ከፍተኛው ትምህርት ቤት ነው። አንድ ልጅ በወቅቱ ትምህርት ቤት መሄድ ካልቻለ እድሜውን ሁሉ በጣም በጨለማ ውስጥ እንደመኖር ነው ማለት ነው እና እንደ ሀገር ስናይ ደግሞ ከአምስት ሚሊዮን በላይ ያሉበት መስማት የተሳናቸውን ያለ ነው ትምህርት ቤቶች በጣም ጥቂት ናቸው። እኔ እንኳ በቆጠር ስድስት ሰባት ትምህርት ቤቶች ቢኖሩ ነው እና እነዚህ ትምህርት ቤቶች ራሱ እናንተ ከምትኖሩበት ቦታ ተነስታችሁ ወደ ትምህርት ቤቱ ለመሄድ አሁን ባለው ሁኔታ ትራንስፖርቱ በጣም አስቸጋሪ ነው። ለወላጆች ከባድ ነው። ከኑሮም ከተለያዩ ነገሮች አንጻርም አስቸጋሪ ነው እና እናንተም እንዳስተላልፋችሁት እንግዲህ እንደመልክታችሁ ትምህርት ቤቶች መስማት የተሳናቸውን የሚያካትቱበት ሁኔታ ቢፈጠር፣ የትራንስፖርት አገልግሎቶች ቢኖሩ እንዳላችሁት እንግዲህ ያስተላልፋችኋል። ችግሮቹ ሰፊ ናቸው። ከዚህ በላይ እናወራ ነበር። በጣም ብዙ ነገሮች ስላሉ ማለት ነው፣ እና ሰዓትም ስለሚገድበን ነው። በጣም ነው ማመሰግነው።